በሰላምታችሁ ዶክተር መሐመድ ኑርዬ፣ ማዕከላዊ የኢትዮጵያ ክልል በምክትል ርዕሰ መስተዳደር ማዕረግ የክልሉ መንገድና ትራንስፖርት ቢሮ ኃላፊ ዶክተር ነጋት ግርማ፣ የሕዝቦች ተወካዮች ምክር ቤት እና የህላባ ተወካይ ክብርት መነቴ ሙንድኖ፣ ማዕከላዊ የኢትዮጵያ ክልል ምክትል አፈጉባኤ የተከበሩ አቶ ሙሂዲን ሁሴን የሀላባ ዞን ዋና አስተዳዳሪ፣ የተከበሩ መሀመድ አሚን ሀጂ ማዲ የሀላባ ዞን ምክር ቤት አፈ ጉባኤ፣ የተከበሩ ማማ ከማል ኑርዬ የሀላባ ዞን ብልጽግና ጽህፈት ቤት ኃላፊ፣ ክብርት እቴቶ አቡሽ የዛሬ የዚህ የትልቅ ፕሮጀክት ባለቤትና ባለሀብታችን፣ የተከበራችሁ ከዞን የመጣችሁ አስተባባሪዎች፣ እንዲሁም የተከበራችሁ ከከተማ አስተዳደር ከወረዳ የመጣችሁ አስተባባሪዎች፣ የተከበራችሁ ከዞን የመጣችሁ አመራሮች፣ እንዲሁም ከወረዳና ከተማ አስተዳደር የመጣችሁ አመራሮች፣ የተከበራችሁ የሀገር ሽማግሌዎች፣ ሃይማኖት አባቶች፣ የተከበራችሁ እናቶችና ወጣቶች፣ የተከበራችሁ የከተማችን ባለሀብቶች ክቡራትና ክቡራን፣ ዛሬ ከፊት ለፊታችሁ ወጥቼ የዚህ ፕሮግራም ንግግር እንዲያደርግ ለተሰጠኝ እድል በራሴና በከተማ አስታደርግ ላቅ ያለ ምስጋና ለማቅረብ እወዳለሁ። ክቡራትና ክቡራን፣ በከተማ ደረጃ ብዙ ስራዎች እየተሰሩ ነው። ከተሞች በከተማ እንዲወዳደሩ ለማድረግ ብዙ ዘርፈ ብዙ ስራዎችን በተለያየ መልኩ ይሰራሉ። እነዚህ የሚሰሩ ስራዎች በመንግስት በፓርቲ መሪነት ህዝቦችን በማሳተፍ ዘርፈ ብዙ ተግባራት እንዲሰማሩ የማድረግ ስራ እየተሰሩ ይገኛሉ። ቁሊቶ ከተማውን በዚሁ ልክ በከተማዎችን ረዥም እድሜ ያላት እድሜ ናት። ባላት እድሜ ልክ ግን ከተማውን ሊመጥን የሚችሉ ነገሮችን ለማስራት በተለያየ ጊዜ የተየራሱ የሆነ ዘመናዊ የሆነ በየወቅቱ ዲዛይኖችን የማስተካከልና ዲዛይንን በተስተካከለው መነሻ መሰረት ባላቶችም እንድሰማሩ በላቶች በተሰማሩ ልክ ደግሞ ከተማውን ሊመጥናት የሚችል የራሱ ሆነ ፈርጅ እንድታገኝ የማድረግ ስራ ተሰርተዋል። በዚህም መነሻ ከተማችን ሁላችን እንደምናውቀው ከነበረችበት ተነስታ አሁን ባለንበት ፈርጅ ሁለት ላይ ትገኛለች። ስለዚህ ያለችበት ፈርጅን ስናይ ወቅቱን ሊመጥኑ የሚችሉ የተለያዩ መሰረተ ልማቶች እየተሰሩ ቢሆንም፣ እንደዚህ ዛሬ በዚህ ልክ በሆቴል ቱሪዝም የመጀመሪያው የሆነውን ሁሉንም ያዘ ሁሉንም ያደራጃ በተቀናጃ እና ዲዛይንን መሰረት ባደረገ መልኩ ዛሬ ተሰርቶ በዚሁ ልክ ያዘጋጀችው እናታችን እህታችንም እቴቱ አቡሻን እንድታመሰግኑልኝ ይጠይቃለሁ። እንግዲህ ዛሬ የሚመረቀው ይህ ፕሮጀክት ዘርፈ ብዙ ተግባር አለው። በኢኮኖሚ ስናይ ብዙ ወጣትን የሚይዝ በከተማም ስናይ ብዙ ሌሎች ከተማውን የማያውቁ አካላት እንዲያውቁ የሚያደርግ ሌሎች ወደዚህ ማምጣት የሚፈልጉ አካላት እያሉ ግን ከተማውን ሊመጥናት የሚችል ሆቴል ባለመኖሩ ምክንያት ሳይመጡ በተለያየ ምክንያት ሳይመጡ በተለያየ አካባቢ ላይ የሚቆዩ አካላት እንግዶች እንዳሉ እናውቃለን። ስለዚህ እነሱ ጭምር ወደዚህ እንዲመጡ ለማድረግ ትልቅ ፋይዳ ያለው ሆቴል ነው። አካባቢውንም ስናይ አካባቢ ኢኮኖሚው ከተማው ከፍ እንዲል ለማድረግም መጠነ ሰፊ የሆነ የራሱ የሆነ ፋይዳ ያለው ፕሮጀክት ነው። ፕሮጀክቱ ከመጀመሪያ ጀምሮ ከዲዛይን ጥራት ጀምሮ ከዲዛይን መነሻ ብቻም ሳይሆን ከመሬት ዝግጅቷ ጀምሮ ፓርቲው ባስቀመጠው አቅጣጫ መነሻ መሰረት ፓርቲው ሁላችንም ብልጽግና ፓርቲ መጀመር ብቻ አይደለም ጀምረን መጨረስ አለብን፣ የሚል መሪ መሰረት አድርጎ ብዙ ስራዎች እየሰሩ ነው። የእቴቱ ፕሮጀክት እሱን መሪ መሰረት ያደረገ ነውና ድጋሚ በድጋሚ ላቅ ያለ ምስጋና ይገባታል። እንደ ከተማ አስተዳደርም ላቅ ያለ የምናመሰግናትን ሊሆን የሚችለው ዘርፈ ብዙ የሚሰጣቸው ጠቃሜቶች እንዳለ ሆኖ በከተማችን በተለያየ መልክ የተሰሩ ሆቴሎች ቢኖሩ በዚሁ ልክ ሌሎች ባለሀብቶችን ጭምር ትምህርት ሊሰጥ በሚችል መልኩ የተሰራ ትምህርት ሊሰጥ በሚችል መልኩ የተሰራ ትምህርት ሊሰጥ በሚችል መልኩ